ምራፍ አምስት ቁጥር ስድስት ጌታችን ኢየሱስ ክርስቶስ በተራራው ስብከት ካስተማረው ትምህርት መካከል አንዱ ነው። መልእክቱ ለሌሎችም እንዲደርስ ላይክና ሼር በማድረግ እንድትጀምሩ ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ እንደተለመደው በአክብሮት አሳስባለሁኝ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና ጽድቅ ማለት እውነት ነው። ጽድቅ ማለት በቃሉ የተጻፈውን መፈጸምና ሕግን መጠበቅ ነው። ካህኑ ዘካርያስና ሚስቱ ኤልሳቤጥ ሕግን በመጠበቅ በእግዚአብሔር ፊት ጻድቃን ነበሩ ተብለዋል። የሉቃስ ወንጌል ምዕራፍ 1 ቁጥር 6። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና የእነዚህ ሰዎች የዕለት ተዕለት ራብና ጥማት በባህሪው ጻድቅ የሆነውን እግዚአብሔር ነው። ልበ አምላክ ዳዊት ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላክን ፊት መቼ አያለሁ? ብለዋል። መዝሙረ ዳዊት መዝሙር 41 ቁጥር ሁለት ላይ ወደ ሕያው አምላክ ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላክን ፊት መቼ አያለሁ ብለዋል። እንዲሁም ነፍሴ እንደ ምድረ በዳ አንተን ተጠማች አለ። ነፍሴ እንደ ምድረ በዳ አንተን ተጠማች። የነፍስ ጥማቷ አምላኳን ነው። የነፍስ ጥማቷ አምላኳን ማየት ነው። አምላኳን መናፈቅ ነው። እግዚአብሔርን ያጣች ነፍስ የምድረ በዳ ሕይወት ይሆንባታል። ብዙ ነፍሳት አምላካቸውን እግዚአብሔርን አጥተው ከአምላካቸው ከእግዚአብሔር ርቀው በብዙ መቅበዝበዝና መባከን ውስጥ እንደሆኑ የሚታወቅ ነው። ጽድቅን የሚራቡና የሚጠሙ የተባሉት ግን የምንጊዜም ናፍቆታቸው እግዚአብሔር የሆነላቸው ናቸው። ነቢዩ እግዚአብሔር ኤርምያስ እግዚአብሔር ጽድቃችን ነው አለ። እግዚአብሔር ጽድቃችን ነው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 ከቁጥር 21 እስከ 26 በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጠዋልና እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ይህን ጽድቅ በርካቶች ይራቡና ይጠሙ ነበር። በትንቢት የኢሳይያስ ምዕራፍ 55 ቁጥር 1 ላይ እናንተ የተጠማችሁ ሁሉ ወደ እኔ ኑ። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ፣ ብሉም፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ግዙ ይላል። እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑና ግዙ ያለ ዋጋ የወይን ጠጅና ወተት ግዙ ይላል። ይህ የትንቢት ቃል መጨረሻው ስለ ክርስቶስ ኢየሱስ ነበር። ራሱ ክርስቶስ እንዳለው የሕይወት እንጀራን የነኝ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም አለ የዮሐንስ ወንጌል ምዕራፍ ስድስት ቁጥር 35 ላይ እኔ የህይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። በእኔ የሚያምን ሁል ጊዜ ከቶ አይጠማም። በነቢያት አስቀድሞ የተነገረው የትንቢት ቃል በክርስቶስ መፈጸሙን እናያለን። የህይወት እንጀራ እርሱ ነው። የህይወት መጠጥ እርሱ ነው። በዳሪ ለሚወጣ ምግብና መጠጥ ሳይሆን የዘላለም ህይወት ስለሆነው ስለ ራሱ ተናገረ። ጽድቅን መራብና መጠማት ማለት ክርስቶስን መራብና መጠማት ነው። ስንቶቻችንን ይህን የህይወት ምግብና የህይወት መጠጥ እየተራብንና እየተጠማን ያለ ነው? እንዲያው ያለ ዋጋ እንዲያው ያለ ዋጋ የሆነውን የዘላለም ህይወት መብላትና መጠጣት እርሱን መናፈቅና መጠማት ያስፈልጋል። የዮሐንስ ራዕይ ምዕራፍ 22 ቁጥር 17 ላይ የተጠማ ይምጣ፣ የወደደም የህይወትን ውሃ እንዲያው ይውሰድ ይላል። የተጠማ ይምጣ፣ የወደደም የህይወትን ውሃ እንዲያው ይውሰድ። የክርስቶስ የሆነው ሁሉ እንዲያው ያለ ዋጋ ነው ወገኖቼ፣ የክርስቶስ የሆነው ሁሉ እንዲያው ያለ ዋጋ ነው። እንዲያው ወደደን፣ እንዲያው የዘላለምን ህይወት ሰጠን። ያለ ገንዘብ ያለ ዋጋ እንዲያው የሆነ ስጦታ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው የተባሉት ህይወት የሆነውን ክርስቶስን የሚራቡና የሚጠሙ ናቸው። ልበ አምላክ ዳዊት በመዝሙሩ እንደገለጸው ክብርህን ሳይ እጠግባለሁ እንዳለው ክብራቸውና ሕይወታቸው በሆነው ክርስቶስ ይጠግባሉ፣ ይረካሉ። ክብራቸው ሕይወታቸው በሆነው በክርስቶስ ይጠግባሉ፣ ይረካሉ። እኔና እናንተስ ራባችንና ጥማችን ምን ይሆን ወገኖቼ? መንፈሳዊ ራብና ጥም የሚወገደው በክርስቶስ ነው። ማንም የተጠማ ቢኖር መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሰባት ቁጥር ሰላሳ ሰባት ላይ እንደተናገረው ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል ወንጌላዊ ዮሐንስ እንደዘገበው። በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል፣ የማያቋርጥ የሕይወት ውሃ ወንዝ። ስለ መንፈስ ቅዱስ ይህንን ተናገረ። ስለዚህ ማንም የተጠማ ቢኖር ነው ያለው፣ ወደ እኔ ይምጣና ይጠጣ። በእርሱ ዘንድ የህይወት እንጀራ አለ። በእርሱ ዘንድ የህይወት መጠጥ አለ። በእርሱ የሆኑ ይህንን የህይወት እንጀራ ይህንን የህይወት ውሃ ያገኛሉ። ስለዚህ መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ካስተማራቸው ወሳኝ የሆኑ አዎ ነጥቦች መካከል አንዱ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉ፣ የሚለው ነው። ብዙ ሰው በመንፈሳዊ ህይወት ርሃብተኛ ነው። ብዙ ሰው በመንፈሳዊ ህይወቱ እርካታ ጥቶ የሚያረካውን ለማግኘት ነፍሱ በውስጡ የምትጨነቅበት ብዙ ነው። ስለዚህ እዚህ ላይ የተገለጸው በነቢያት የተነገረው በሕግ የተጻፈው ክርስቶስ ኢየሱስ በዘመኑ መጨረሻ ወደ ዓለም በመምጣት የእግዚአብሔር ጽድቅ ተብሎ አስቀድሞ በነቢያት ይነገር የነበረው ከሶስቱ አካላት አንዱ እግዚአብሔር ወልድ የኛን ሥጋ ለብሶ በሰዎች መካከል ተመላልሶ የህይወት እንጀራ እርሱ መሆኑን የህይወት ውሃም እርሱ መሆኑን በርሱ የሆነውን የህይወት ውሃና የህይወት እንጀራ ለማግኘት ደግሞ በርሱ ማመን እንደሚገባ፣ በርሱ ያመኑ ደግሞ አዎ የህይወት ውሃ ወንዝ ከሆዳቸው እንደሚፈልቅ የማያቋርጥ የህይወት ውሃ ሁልጊዜ የሚፈልቅ ድርቀት የሌለበት የማያቋርጠው የህይወት ውሃ ወንዝ ከሆዳቸው እንደሚፈልቅ ይህም ስለ መንፈስ ቅዱስ እንደሆነ በእርሱ በማመን ይህ ሁሉ ጸጋ መኖሩን መድኃኒታችን ኢየሱስ ክርስቶስ በቃሉ ተናገረ። ስለዚህ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። እንደተራቡ እንደተጠሙ አይቀሩ፣ እርሱ የሚያረካውን የመንፈስ ቅዱስን ጸጋ ይሰጣቸዋል። እሱ የማያቋርጠውን የመንፈስ ቅዱስን ጸጋ ይሰጣቸዋል። ስለዚህ በእርሱ በማመናችን የእርሱ በመሆናችን የነፍሳችንን ራብ የነፍሳችንን ጥማት እናስወግዳለን ማለት ነው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉ እና ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።